በ88 ሺ ብር ያዘጋጀ ነው ፓኬጅ አለ ቲቪስታንድ ሴንተር ቴብል አልጋ ቁምሳጥን ኪችን እና ኤል ሼፕ ሶፋ ሳባሶ ማስቀመጥ የሚችል ይዘንላቸው ቀርበናል ከነሱ የሚጠበቀው ተያይዘው መግባት ብቻ ነው በተለያየ ከለር አማራጭ አለ እስከ ጥግ ድረስ እዚ ያለውን ከለር ካልደዙት ደግሞ በመጡት ከለር ይሰራላቸዋል እሱ በመረጡት ከለር መሰራት ይችላል ማለት የሚያምር ሴንተር ቴብል ነው እሱን ደግሞ ማችን የሚያደርግ ሜትር ከሀምሳ የሆነ ቲቪስታንድ አለ ማለት ነው ከለሩ ጸጥ ያለ ነው ይህንን በተለያየ ከለር አማራጮች አቅርበናል እዚጋ እንደምታያቸው የትራስ ከለሮች አለ ሁሉ የከለር አማራጭ አለ ማለት ነው። በኤችዲ ነው ኤስፖንጅ ተሰራና እንደምታየው ጠንካራ ያለ ነው። ለረጅም ጊዜ መቆየት ይችላል ማለት ነው። አፎርደብል በሆነ ፕራይስ ሁሉም ሰማኝ በሚችለው ዋጋ ነው። ለአዲስ ጎጆዎች፣ ለላጤዎች፣ ለሁሉም የሚሆን ነው። አሁንም አልረፈደም። አዎ እውነት ነው፣ አልረፈደም። በአዲስ አበባ ከተማ እንብርት በሆነችው ለገሀር ላይ በፍጹም አይቀርም። እርሶ ስራውን፣ እኛ ደግሞ ቤቶን እየገነባን ነው የሚለው ጊፍት ሪል ስቴት በመሃል አዲስ አበባ በተመረጡ ቦታዎች በቦሌ በ22 ማዞሪያ በተክለ ሃይማኖት በሲኤምሲ በአያት እና ግዙፍ በሆነው መንደራችን ለገሃር ላይ በ30 ፐርሰንት የዋጋ ቅናሽ እንዲሁም በ5 ፐርሰንት ቅድመ ክፍያ ብቻ 60 40 የባንክ ብድሮች የተመቻቸላቸው የንግድ ሱቆችና ቤቶችን ዘንሎት መተን አሁን በምንገኝበት ለገሃር ሳይታችን ላይ ከባለ አ እስከ ባለ ሶስት መኝታ አፓርታማ ቤቶችን እና የንግድ ሱቆችን ለሽያጭ አቅርበን እንሎታል። ታዲያ ምን ይጠብቃሉ? እሱም መጥተው የዚህ ዕድል ተጠቃሚ ይሁን። ጎበዞች ነጋቸውን ዛሬ እውን ያደርጋሉ። ለበለጠ መረጃ እታች ባለው ስልክ ይደውሉ። ጊፍት ሪል ስቴት፣ ማህበረሰብን እንገነባለን ሰላም ጤና ይስጥልን። እንደምን አላችሁ የትርታ ሪቪው ቤተሰቦች? እኛ በጣም ደህና ነን። ትርታ ሪቪው እንግዲህ እንደሚታወቀው የተለያዩ የቢዝነስ ሀሳቦችና ጠቃሚ መረጃዎች ወደ እናንተ በማድረስ ይታወቃል። ዛሬም ለእናንተ ይጠቅማል ብለን ያሰብነውን መረጃ ይዘንላችሁ መተናል። በ88 ሺ ብር ብቻ ሙሉ የቤት ዕቃ የምታገኙበት ቦታ ዛሬ ተገኝተናል። ይህ የቤት እቃ ምን አይነት እቃዎችን አካቷል የሚለውን ደግሞ ልንቃኝላችሁ በመክቱብ ፈርኒቸር ተገኝተናል። ፕሮግራሙን ከመጀመሪያው እስከ መጨረሻው እንድታዩ ከወዲሁ እየጋበዝን ለቻናላችን አዲስ የሆናችሁ ደግሞ ቻናላችንን ላይክ፣ ሰብስክራይብ፣ ሼር እንድታደርጉ ሰላምን ጠይቃለን። ፕሮግራሙን በመምራት አብሬያችሁ ቆይታ ማደርገው እኔ ሊና አብርሃም ነኝ። በካሜራማን ና ኦላለን ወደ ፕሮግራሙ ሰላም እንደምን አለሽ? ሰላም ቤነሽ፣ እግዚአብሔር ይመስገን በጣም ደህና ነኝ። እንኳን ደህና መጣሽ። እንኳን ደህና ቆየሽኝ። የት ነው ያለነው አሁን? አሁን የምንገኘው በመክቱብ ፈርኒቸር ነው። አድራሻችንም በንበረት አካባቢ ነው። በጣም ጥሩ። በመክቱብ ፈርኒቸር ምን አዲስ ነገር አለ? ምን ይዛችሁ መታችኋል? የሰርጉ ክቱ በመሆኑ መጣ በመክቱብ ፈርኒቸር ለአዲስ ጎጆ ጭዎች በሚል በ88 ሺ ብር ያዘጋጀነው ፓኬጅ አለ። ቲቪስታንድ፣ ሴንተር ቴብል፣ አልጋ፣ ቁምሳጥን፣ ኪችንና ኤልሼፕ ሶፋ ሰባ ሰው ማስቀመጥ የሚችል ይዘንላቸው ቀርበናል። ከነሱ የሚጠበቀው ተያይዘው መግባት ብቻ ነው። በጣም ይመጣሉ እንግዲህ፣ ሙሉ የቤት እቃውን አዘጋጅታቸዋል አዘጋጅተንላቸዋል ማለት ነው። እንግዲህ አንድ በአንድ ማየት ከቻለ ይቻላል። አሳይሽ ደስ ይለኝ። የመጀመሪያው ከፓኬጅ ውስጥ እንግዲህ አንደኛው ይሄ ሜትር ኪያ የምል የፎቅ ቁም ሳጥንና መስቀያ ያለው መስታወት አለው። ከዛ እዚህ ጋር ደግሞ መሳቢያ ለተለያየ አገልግሎት አንደርዌር መብ ለማስቀመጥ የሚውልበት መሳቢያ ያለው፣ እዚህ ጋር ደግሞ በፓርቴሽን የተከፋፈለ ሶስት ፓርቴሽን የተከፋፈለ የፈልጉትን እቃ የሚያስቀምጡበት አለ ማለት ነው። በጣም ጥሩ። እዚህ ጋር የተለያየ ነገር ለመደርደር ይመለ ሸርት። በጣም ጥሩ። እዚህ ጋር ደግሞ ለአንደርዌር የሆነ ይሄ ደግሞ ተሰቃይ ልብስ ካላቸው ኮትን የሚሰቅሉ ሱሪ ካለ ለስ ይሆናል ማለት ነው። በጣም ጥሩ። የከለር አማራጭስ ቢፈልጉ ችግር የለም በፈለጉት ከለር መሆን ይችላል። ዲዛይኑ ነው የተወሰነው፣ ይሄ ዲዛይን ነው ግን ከለር በሚፈልጉት መሆን ይችላል። በጣም ጥሩ የመጀመሪያው ቁም ሳጥን ይሄ ነው ማለት ነው። ሌላው ደግሞ ይሄኛው ሜትር ኪችን ካቢኔት ነው። በዚህ በኩል አለው የተለያዩ ፓርቲሽን የተከፋፈለ ይሄኛው ደግሞ ለሰሃን እና ወይን የሚያስቀምጡበት ነው። ኦኬ ይሄኛው ለወይን ነው። አዎ እሱ ለወይን ነው። ያው ወይን የማይጠቀም የተለያየ ቡትል መጠቀም ይችላል። ይሄ ደግሞ ሰሃን ማስቀመጫው ነው። እነዚህ ደግሞ ቆጭ ረጃጅም እቃዎችን ማስቀመጫ ናቸው። ተደራራቢ ነገር ማለት ሲኖር ከፍተው ጥሩ ነው። አዎ እዚህ ጋር ደግሞ እንደምትይው ነው፣ ፓርቲሽን አለ። የፈለጉትን እቃ ከታችም ከላይም ማስቀመጫ ላይም አለ የፈለጉትን የፈለጉት እቃ ማስቀመጥ ይችላል ማለት ነው። ሽጋ ደግሞ ማንኪያ ምናምን ማስቀመጫ መሳቢያ አለው የፈለጉትን ማንኪያና እቃ ማስቀመጥ ይችላሉ። እዚህ ጋርም እንደዛ እቃ ማስቀመጫ አላት። ምጥን ያለች ናት ማለት ነው። አሁን ይሄኛው ረጃጀም ማስቀመጣ እንዳልኩሽ፣ ይሄኛውን በፓርቴሽን ከፈለጉ ደግሞ በፓርቴሽን የተሰራ ላየሽ። እዚህ ጋር ሌላ ነው፣ ከታችም ከላይም። እዚህ ጋር ደግሞ መጠቀም ይችላሉ። ያው ረጃጀም ቀየለኝም ካሉ ደግሞ በፓርቴሽን የተከፈለም አለ ማለት። በጣም ጥሩ። አሁን ደግሞ ያ ሜትር ከያኪችን ይሰፋብናል፣ ቤታችን ጠበብ ያለ ነው ካሉ፣ ሙሽሮችም ካሉ ነው። ለላጤዎች ደግሞ እችኛለች ለምሳሌ፣ በአነስ ባለሳይዝ የተሰራች ሁሉንም ያዝ የምችል እዚህ ጋር ሰፊ ቦታ እዚህ ጋር እንዳልኩሽ ሳህንና የምንፈልገውን ቦትል፣ ሌላም ነገር ማድረግ እንችላለን። እዚ ጋር ደግሞ በፓርቴሽን የተከፈለች ናት። እሷንም ማስቀመጥ እንችላለን። እንዳልኩሽ ለማንኪያ ለቢላ ደግሞ ይሆናል። በዚህ አማራጭ አቅርበንላቸዋል። ደስ ይላል እውነት ለመናገር በሶስት በተለያየ አማራጭ ነው ያላችሁ። እንግዲህ እስካሁን በኪችኑ ዘርፍ ስናይ ሰዎች ጠባብ ቤትም ካላቸው ሰፋ ያለ ቤትም ካላቸው በተለያዩ አማራጮች አሳይተሽኛል። እውነት ለመናገር ሲታዩ ሙቃዎቹ በደንብ ነው የሚያምሩት። ግን አሁን ለምሳሌ የከለር አማራጭ ቢፈልጉ ወይንም ደግሞ ይሄ የተሰራበት መንገድ ዲዛይኑን ካልወደዱት ነ ሰዎች ፓኬጁ ፈልገውት ምን አይነት ኦፕሽን አለ እናተ አለን? አሁን ለምሳሌ አሁን ይሄ የምታየው ኪችን በተለያየ ከለር አማራጭ አለ። እስከ ጥግ ድረስ እዚ ያለውን ከለር ካልወደዱት ደግሞ በመጡት ከለር ይሰራላቸዋል። እነሱ በመረጡት ከለር መሰራት ይችላል ማለት ነው። በጣም ጥሩ። ፓኬጁ ላይ ለምሳሌ የሳይዝ ልዩነት አላቸው ሁለቱም እቃዎች። ይሄኛውን የሳይዝ ሰፋ ያለ ነው እ ደግሞ አነስ ያለች ነች። ሌላ የሚጨመር ነገር አለ አነስ ያለ ስለመድረጥኩኝ ወይም ደግሞ ፓኬጁ ላይ የሚስተካከል ነገር ይኖራል ወይስ ሁል ፓኬጁ ትልቅም ትንሽም ሲሆን እኩል ነው? አሁን እነዚህ ማለት የዋጋ ለውጥ ያላቸው ላይ ዋጋቸው ይቀነሳል። ግን ያው አብዛኛው ተመሳሳይ ነው፣ ተቀራራቢ ነው። ዋጋቸው ተቀራራቢ የሆነ ነገር ሲኖር ለጻ መልካም አይነት እቃ አለ። አሁን ደግሞ ማቸውኑ ትዊስታንድና ሴንተር ቴብሎችን እናያለን። እነሱም የተለያዩ የከለር አማራጮች ተዘጋጅተዋል። እናያቸው ደስ ይለኛል። አሁን ፓኬጅ ላይ የተካተቱትም ማች ቲቪ ስታንድና ሴንተር ቴብሎች እናያለ ሜትር ከ በ60 የሆነ የሚያምር ሴንተር ቴብል ነው። እሱን ደግሞ ማች የሚያደረግ ያው የሆነ ቤት ላይ አይጋጭም ከለሩ ማለት ነው አንድ አይነት ስለሆኑ ያው ከለር አማራጭ ሌላ በሚፈልጉት ይሰራል። የሚሰራበት ማቴሪያል ምን አይነት ነው? ይሄኛው ኤምዲኤፍ ናቸው። እነዚህ ደግሞ ዩቪዎች ናቸው። ዩቪ ቦርዶች ናቸው። በጣም ጥሩ። ስለዛ እነዚህ ሁለቱ በፓኬጅ ውስጥ ከተካተቱት መካከል ናቸው ማለት ነው። በዩቪ ቦርድም በተጨማሪ ደግሞ በላምኔትም ይሰራሉ። ቶፓቸው ወተርፕሩፍ በሆነ ማቴሪያል ማለት ነው። እነዚህንስ ቴብሎች መግዛት የሚፈልግ ከፓኬጅ ውጭ ማለት ነው፣ ይቻላል። ከፓኬጅ ውጭም ለብቻ እንሸጣቸዋለን። የሁለቱንም አንድ ላይ ለሚፈልግ ሰው ዋጋው ሀያ ሺ ብር ነው። ሁለቱም በሀያ ሺ ብር እኛ ጋር ማግኘት ይችላል ማለት ነው። በቀጣይነት ደግሞ የትኞቹ ነው የምናየው። በቀጣይ ደግሞ ከፓኬጁ ላይ አልጋ እናያለን ማለት ነው። በጣም ጥሩ እንደምታየው ይሄ ሜትር ካምሳ አልጋ ነው። ለፓኬጁ ደግሞ ብለን በተለያየ አይነት ዲዛይን እና የከለር አማራጭ አቅርበንላቸዋል ማለት ነው። መልካም። ስለዚህ ይህንን የሜትር ካምሳ አልጋ ሰዎች መጥተው መግዛት ሲፈልጉ በፓኬጅ ውስጥ የሚፈልጉት የከለር አማራጭ ካለ ዲዛይን ካለ መርጠው መውሰድ ይችላሉ ይችላሉ ማለት ነው። ይሄ ሌላ ደግሞ በሰፓሬትም ይሸጣል። ሜትር ካምሳ አልጋ እንደዚህ አይነት በሰፓሬቱ ዋጋው እኛ ጋር 16 ሺ ብር ነው ማለት ነው። በሜትር ካያ ከሆነ ደግሞ 14 ሺ ብር ማለት ነው። ይቀንሳል። አዎ 14 ሺ ሰዎች ያገኛሉ። ከፓኬጆች በጣም አሪፍ እንግዲህ ጥሩ የሆነ ቆይታ ነበር ስናደርግ የነበረው እንግዲህ በተለይ በተለይ የፓኬጁን ማቴሪያሎች ወይም ደግሞ ፓኬጅ ውስጥ የተካተቱትን እያንዳንዱን እቃዎች በበቂ ሁኔታ ሊያብራራሽልን እንግዲህ፣ ከዚህ በኋላ የሚቀረን ሶፋ ብቻ ነው። ቀደም ሁሉንም የፓኬጆቹን እቃዎች አይተን የቀረን ሶፋ ነበር። አሁን የፓኬጁ የፓኬጅ ሶፋ ላይ ተገኝተናል። እስቲ አረፈ ብለን ደግሞ ስለ ሶፋ ደስ ይለኛል። ቲታይ በጣም ያምራል። ደግሞ ውበት ብቻ ሳይሆን ያው በእርግጥ ጸጥ ያለ ነገር ነው ስታይሉ። አዎ ከለሩ፣ ከለሩ ጸጥ ያለ ነው። ይሄንን በተለያየ የከለር አማራጮች አቅርበናል። እዚህ ጋር እንደምታያቸው የትራስ ከለሮች አለ፣ በነሱ ሁሉ የከለር አማራጭ አለ ማለት ነው ሶፋ። ኦኬ። ስለዚህ ጥቁር የሚፈልግ ጥቁር ማሰራት ይችላል። እንደዚህ አይነት ፒንክ ከፈለገ እዚህ ጋርም፣ ከኔ ኋላ ደግሞ ነጭ አለ ማለት ማለት ነው ቡኒ ማለት በእነዚህ ማሰራት ይችላሉ። አዎ እነዚህ ደግሞ የተቀመጠባቸው ስፖንጅ የተሰራ በኤችዲ ነው ስፖንጅ የተሰራ ነው። እንደምታየው ተንከራ ያለ ነው። ረጅም ጊዜ መቆየት ይችላል ማለት ነው። ከዋጋ አፎርደብልነት በተጨማሪ ደግሞ ጊዜው ረጅም ጊዜ ሶፋ መቼም በአንዴ ተነስተን የምንቀይረው ነገር ስላልሆነ ረጅም ጊዜ ልንገለግልበት የምንችለው እቃ ነው ማለት ነው። በጣም ደስ ይላል። ሰባት ሰው ማስቀመጥ ይችላል። እዚህ ጋር እንደምታየው የአንድ ሰው ለብቻ መቀመጫ አለ። በጣም ደስ ይላል። ምቾቱ በጣም አሪፍ ነው። በተለይ በተለይ ደግሞ እነዚህ ሶፋዎቹ የሚነሱ ናቸው አይደል? ለማጽዳት ሰዎች ቢፈልጉ ልብሶችን አውልቆ ለማጠብም የሚመቹ ናቸው፣ ለጽዳት ይሄ ከታች የተሰራበት እንጨትም ጠንካራ እንጨት ነው። ሁሉ ነገር አስተማማኝ፣ በጣም ጥሩ። ከፈለግሽ ደግሞ በሌላ የከለር አማራጭ አጠገባችን አለ። እዚህ ጋ እንደምታየው በክሬም ከለር አማራጭ ደግሞ ይዛል። ልክነሽ ክሬም ከለር ነው ይኸኛው፣ ለነጭ ሚያደላ ክሬም ከለር ነው። በዚህ ከለር አማራጮች አሉ። እንደምታየው ምቾቱ ልዩነት የለውም እውነት ለመናገር እዛ ጋር ተቀምጪ ካየወት በተለየ እዚህ ጋር የተለየ እንትን አላየሁኝ አይጎረብጥም። እቹ ነው በጣም ጠንካራ ነው፣ ረጅም ጊዜ ይቆያል። እንግዲህ አሁን ሁሉንም የፓኬጅ እቃዎችን አይተናል እኛ ጋር። አዎ ሁሉም እቃዎች ደግሞ እንደምታያቸው ውበታቸውም ጥራታቸውም አንደኛ ናቸው። በአፎርደብል በሆነ ፕራይስ ሁሉም ሰው ማግኘት በሚችለው ዋጋ ነው ለአዲስ ጎጆ ወጪዎች ለላጤዎች፣ ለሁሉም የሚሆን ነው። እነዚህን ሁሉ እቃዎች በሰማንያ ስምንት ሺ ብር መክቱ ፈርኒቸር ጋር መተው ማግኘት ይችላሉ ማለት ነው። በጣም ጥሩ እንግዲህ በመግቶ ፈርኒቸር ዛሬ በነበረን ቆይታ ከኪችን ካቢኔት ጀምሮ ከሶፋ ጀምሮ እንዲሁም ጠረጴዛዎችን አይተናል። የተለያዩ አይነት ማቴሪያሎችን አሳይተሽናል። እውነትም ሁሉም እኔ ምስክር ነኝ፣ ጥራታቸውን የጠበቁ በቤታችን ቢመጡ ደግሞ ግርማ ሞገስ ማላበስ የሚችሉ ውበታቸውን የጠበቁ እቃዎችን አሳይተሽናል። የነበረን ቆይታ እጅግ አስደሳችና ማራኪ ነበረ። ለሰጠሽን ጊዜ እጅግ አድርገን እናመሰግናለን እኛም እኔ አመሰግናለሁ። መክቱብን በምን አይነት መንገድ ማግኘት ይችላሉ? እነዚህን እቃዎች መጥቶ መግዛት የሚፈልጉ ሰዎች እናንተ እንዴት ማግኘት ይችላሉ የሚለው እና እኛን ማግኘት የሚፈልጉ ሰዎች በስልክ ቁጥራችን በ0951049153 ደውለው ማግኘት ይችላሉ። በተጨማሪ ደግሞ አድራሻችን ለአንበረት ማዕድን ሚኒስቴር ማብራቱን ተሻግረው እኛን ያገኙናል ማለት ነው። በጣም ጥሩ እሺ። ጅጋርገ አሁንም አልረፈደም። አዎ እውነት ነው፣ አልረፈደም በአዲስ አበባ ከተማ እንብርት በሆነችው ለገሃር ላይ በፍጹም አይቀርም። እርስዎ ስራውን እኛ ደግሞ ቤቶን እየገነባን ነው የሚለው ጊፍት ሪል ስቴት በመሀል አዲስ አበባ በተመረጡ ቦታዎች በቦሌ፣ በ22 ማዞሪያ፣ በተክለ ሃይማኖት፣ በሴምሲ፣ በአያትና ግዙፍ በሆነው መንደራችን ለገሃር ላይ በ30 የዋጋ ቅናሽ እንዲሁም በ5 ቅድመ ክፍያ ብቻ 60 40 የባንክ ብድሮች የተመቻቸላቸው የንግድ ሱቆችና ቤቶችን ዘንሎት መተን አሁን በምንገኝበት ለገሀር ሳይታችን ላይ ከባለ አንድ እስከ ባለ ሶስት መኝታ አፓርታማ ቤቶችንና እና የንግድ ሱቆችን ለሽያጭ አቅርበንሎታል ታዲያ ምን ይጠብቃሉ እሱም መጥተው የዚህ ዕድል ተጠቃሚ ይሁን ጎበዞች ነጋቸውን ዛሬ እውን ያደርጋሉ ለበለጠ መረጃ እታች ባለው ስልክ ይደውሉ ጊፍት ሪል ስቴት ማህበረሰብን እንገነባለን